ከዮናታን ጋር ማቀው እባካችሁ የተጣላችሁ ታርቁ ምናምን እያለ እያለቀሰ ነው የሚሰብከው። በቃ እምባዬ እስኪመጣ እየተናነቀኝ፣ እንዴት ይሄን ሰው ስደበው ትሉኝ ያላችሁ ብዬ አልኩኝ። መጀመሪያ እኔ የሰው ሚስት ተናገር ላይ አላቅም። አሁንም እግዚአብሔር ይቅር ይበለኝ፣ የእሱን ሚስት ተናገርኳት። ምን እንዳናገረኝ አላቅም፣ ዲያብሎስ ነው። የሰው ሚስት የሰው ልጆች መናገር በጣም የምጠላውን ለጠለጥኩት ነው። ምንም አልቀረው። በቅርብ እራሱ የሰራውት ቪዲዮ አለ። የሆነች ልጅ ላይ ደረት ላይ አርጎ ሲጸልይ ነው መሰሌ ፎቶ አርጎ ላኩል። በቃ ማጨግ ነው ስራ የነበረው እድሜ ላቡነ ገብርኤል፣ ሁልጊዜ ስማቸውን ጠራለሁ። የሃይማኖት ጉዳይ አይደለም፣ የጌታ ጉዳይ ነው። አንድ ፕሮቴስታንት ጌታን ተቀበል እንጂ ጴንጤሆን ብሎ ያውቃል። አንድ ፕሮቴስታንት አልታል ጴንጤሆን አይለት ጌታን ተቀበል ጌታን ተቀበል እንጂ ጴንጤሁን ይሄንን እንዲሚል የለም። ጌታን ተቀበል ጌታን የግል አዳኝ አድርገ ተቀበል ነው። የሃይማኖት ጉዳይ አስጨንቆት አያውቅም ጴንጤ። ምክንያቱም ጴንጤ ሃይማኖት እንደማያድን ያውቃል። ጠይቀው። እያንዳንዱም ጴንጤ ጴንጤ በመሆን ትድን አለው ይበል፣ ጠይቀው። ኦርቶዶክስ ኦርቶዶክስ በመሆን ትድን አለ ይልል፣ ሙስሊሙ ሙስሊም በመሆን ትድን አለ ይልል፣ ካቶሊኩ ካቶሊክ በመሆኑ ጁሹ ጁ በመሆን ትድን አለ ይል። እንዲሁም ሌሎችም ቡዲዝም በቡዲዝም ትድናለህ፣ በሃይማኖቱ ትድናለህ ይላል። አንድም ጴንጤ ፔንቴ ያምጣ በጌታ የሆነ በሙሉ ብታመጣው በጌታ በኢየሱስ ክርስቶስ እንጂ በሃይማኖት ድናለው የሚልህ አንድ አታመጣ። ዳስ ዋይ ኢየሱስ ጌታ ነው ምለው። እ የሃይማኖት ድርጅት ፈልስፎላ አይደለም መስቀል ላይ የተሰቀለውን ኢየሱስን ስላመንክ ብቻ ነው ምትድነው። በጥጋው እንድትመላለስ የሚያደርግህ እሱን ማመን ነው። ስለዚህ ስ ፕሮብለም ሃይማኖት ያድንሃል ብሎ የፍጥኝ የሚያስር አለ። ከእስልምና ውጣ ሰንጥቆ ቁጭ አርግሃል። ዶን ፕሌይ ላይ ልጅነትን ይሽሩታል። ልጅነትን የማይሽረው የጌታ ኢየሱስ ክርስቶስ ብቻ ና ብቻ ነው። አየ ኦርቶዶክስነትን ተው። ከልጅነት ጡቱን ጡቷን አሽታናት ልትረግም ትችላለች። ሽውል ዱደ ዩ ብሮደር ማሳር ሞቹ ነሞ የማ ብሮደር ሊል ይችላል። እያንዳንዱ ወደ ጌታ ስለሄድክ ጌታን ስለመረጥክ ብቻ ትሳደዳለህ ለዚህ ነው ክርስቶስ ያድናል እምልህ። ክርስቶስ ብቻውን አዳኝ እንደሆነ እነግርሃለሁ። ምንም ነገር ሌላ ሌላ የሚያድነኝ ነገር የለም። የመስቀሉ ፍቅር ነው ለእኔ የተሰዋው ለእኔ ፓሽን ፍ ክራይስት ሃቱ ሲሞቪ ያንን ስታዩ ክርስቶስ ለእኛ የከፈለ ዋጋ በደንብ ይገባሃል። ማንም አልከፈለልህም። ማንም አንድም እዚህ ምድር ላይ ያለ እንደ ክርስቶስ ዋጋ እየከፈለ ልታመጣልኝ አትችልም። አታለውናል። አራዳስ ብለውናል። ገብቶዋል። አራዳስ ብለውናል። ይሄ እንደዚህ ሰላሳ ነገር አምጥተው ክርስቶስን ሸፍነውብን ለማታለያ ተጠቅመው ከአንድ እስከ ሰላሳ አጥነውብን የጌታን ኃያልነት በደንብ አድርገው ደብቀውት ነበር። ይክበር ይመስገን። ኢየሱስ አዳይ ነው። እኔ የሚያሳድ አምላክ የለኝም። የሚያሳድ ሃይማኖት የለኝም። የሚያፈቅር የሚወድ በጸጋው የወደደኝ አምላክ ነው ያለኝ። የሚያሳድ የለኝም። ስለዚህ አሁንም የምናገረው ስለ ክርስቶስ ነው ነው ነው። መስቀል ላይ የተሰቀለልኝ አንድ አምጣልኝና ልመነው ጻድቅ ነው ልመነው የአባት የአባቴ ልጅ ብቻ ነው ጻድቅ ኖባይ በሱ ስንጠራ ነው ጻድቅ ምንባለው ክርስቶስ የሌለበት ህይወት ኖሬዋለሁ አሳዳጅ የነበርኩ ሰው እኔ ጌታ የሌለበትን ህይወት በደንብ አውቀዋለሁ ማንም አይነግረኝም ማንም አይነግረኝም በጌታ ሳልሆን የነበርኩት ህይወትን እኔ አውቀዋለሁ ኖሬዋለሁ ኢየሱስ ጌታ ነው ያዳነኝ የወደደኝ የኔ ጌታ ይክበር ይመስገን። እሱን እወደዋለሁ። መገለጥ እንጂ እውቀት አይደለም የሰጠኝ። አረውን ነው ይ ከእኔ የበለጠ መጽሐፍ ቅዱስን ቆርጥመው የበሉ ወንድሞች ይኖራሉ፣ እህቶች ይኖራሉ። ክርስቶስ መገለጥ ነው መገለጥ ነው ማብራተር ደዝ ነው ይህን

እኔ የሃይማኖት ድርጅት አመኝበትም አላቅም እ እውነቴን ነው የምናገረው። ቃል በቃል ልናገረው ከይከ ሃይማኖት በአናቱ ይዘቅዘቅመል ሰው ነኝ። ኢየሱስ ያድዳል። ኢየሱስ ጌታ ነው። ሰላም ሰጪ ነው። ህይወት ቀያሪ ነው። የኔን ህይወት የቀየረው ኢየሱስ ነው። ኢየሱስ ብቻ እና ብቻ ነው። ወደ መስቀሉ ተመልከቱ። ሰላማችሁ ይብዛልኝ። ይቅርታ ትንሽ ስሜታዊ ስላደረገኝ ነው፣ ምንም ላደረግ አልችልም፣ እና ለዛ ነው ይቅርታ። በሙስሊምም ሁን በኦርቶዶክስም ሁን በሌላም ሁን አዶን ኬር፣ የትኛው እምነት ልጆቻችሁ ከነዛ ከመጥፎ ስራቸው ወደ መልካም ሲመጡላችሁ ጸሎት ማድረግ ነው ያለባቸው። እንዲሁም ዱርዬ ሲሆንበት በጴንጤሆን እያልኩ ጎትተ ወደ ጴንጤ መውሰድ ነው ያለበት። መጠጡን እንዲያቆም ታደርገዋለን፣ ሌብነቱን ታስቆመዋለን፣ ብዙ ነገሩን ታስቆሙታላችሁ። እንዴ፣ መጠጥ አቆምክ፣ ውስጥ ጴንጤ ነህ እንዴ ነው የምትባለው። የጥሩ ነገር መገለጫ፣ የስድብ መገለጫ። ስለዚህ የጥሩነት መገለጫ እየመጣ ምንም ማድረግ አይቻልም። እስቲ በሌላውን መጠጥ ስታቆም ኦርቶዶክስ ነው የሚል መጠጥ ስታቆም፣ እንዴ ጌታ ረዳ እንዴ! ምና አነጣት ኮይ ነው ጥያቄ። ጫት አቁም ሙስሊም ሆነ ጴንጤሆን እንደ አንተ በጤና ነው ነው የምትባል። ግልጽ ነው መነግረ፣ ለምን ሃይማኖት ሱስን ይዞ ይመጣል? ሱስ አለብህ። የኦርቶዶክስ ቅምቀማ ነው፣ የሙስሊም ጫት ነው። ሙስሊም ሆኖ ወንዶ ነው የማይቅም። አላቅምን አሮን ነው ይባል። ሙስሊም ወንድ የማይቅም ታውቃለህ? ኒዋን ኦርቶዶክስ ሆኖ በአብዛኛው የማይጠጣ ታውቀው። ድሪንክ መገለጫ። ጴንጤስ መገለጫው ምንድን ነው? በቀምቀማ ነው የምታውቀው፣ በምናታቀው አየ። ልዩነቱን እንኳን ማወቅ ይቻላል ለማለት ፈልጌ ነው። ሃይማኖት የሚፈቃቅዳቸው ነገሮች አሉ። በመሃል የሚያስማማ ደስ የሚያስብልህ ምን የሚል ነገር አለ። ሃይማኖት መነገጃ እና ገልቲ ፕሌዥር ያለው ነገር ነው። ኢትስ ኦኬ የምትባልበት ኢትስ ኦኬ

አሬን ሰውዬ እርገጠው ብለው ቪዲዮ ይልክልኛል እውነቴን ነው የምልህ እርገጠው ማኛው ላሰው ፌስቡክ ላይ ከዛ ገብቻ ያየሁት ምን ይላል እባካችሁ የተጣላችሁ ታረቁ ምናምን እያለ እያለቀሰ ነው የሚሰብከው ገባ እንደው እግዚአብሔር ልቦና ይስጣችኋል ከዛ የተጣላችሁ ታረቁ እግዚአብሔር ይውደዳችሁ እባካችሁ ወደ እግዚአብሔር ተመለሱ ሰውን አትመልከቱ ጌታ የሞተው ለዚህ ነው እያለ ነው የሰበከው። ዛለ በቃ እምባዬ እስኪመጣ እየተናነቀኝ እንዴት ይሄን ሰው ስደበው ትሉኛ ያላችሁ ብዬ አልኩኝ። መጀመሪያ ማለት አይ ቲንክ ያም ቪዲዮ ይልኩለታል መሰለኝ በዛ ነው ማቀው። ከዛ ደግሞ ተዋወቀን እንዲሁ በፔጅ መጣ። የሆነ እንትን ደቡብ ክልል ላይ ውሃ ምናምን ምናምን የሚባል መጣ። የቻልኩትን አገዝኩት ምናምን በፍቅር ነበር። የሃይማኖት ጉዳይ መጣ አባቴ የፈረደበት ሃይማኖት አለ ማርያም ተነካቻ። አነበበው ታምረ ማርያምን ገለጠው አደባባይ ላይ ወጥቶ መዳኛ ናት ብለው ጽፈው አስታወስከው። አንድ ደቂቃ እሷን አነበባት፣ ተነካቻ ማርያም። እኔ የሰው ሚስት ተናግሬ ላይ አላውቅም። አሁንም እግዚአብሔር ይቅር ይበለኝ። የእሱን ሚስት ተናገርኳ። ምን እንዳናገረኝ ማለት ነው። ዲያብሎስ ነው። የሰው ሚስት፣ የሰው ልጆች መናገር በጣም ምጠላው ቢነገሩኝ እና በጣም ተሰማኝ፣ ውስጤ ያመመኝ ከሱ ጋር ነው። ምን አረገች የሚል ነገር ውስጥ ይመጣል። ግን በዛ ሰዓት ዲያብሎስ አለ። አባቴ ዲያብሎስ ሻይ ቡና ይልብኛል። በዛ ሰዓት ለጠለጥኩት ነው የምልህ። ምንም አልቀረው። በቅርብ ራሱ የሰራውት ቪዲዮ አለ። በሱ የሆነ ቪዲዮ፣ የሆነች ልጅ ላይ ደረት ላይ አርጎ ሲጸልይ ነው መሰለ፣ ፎቶ አርገው ላይ አኩል በቃ ማጨድ ነው ስራ የነበረው ሳኦል ነበር። በቃ ማሳደድ እና እኔን አይመልሱልኝም። ብዙ ሰው አይመልስልኝም፣ ይፈራኛል። ብዙ ሰው ለእኔ መልስ አይሰራም፣ ከሰራ አለቀለት። ያው እንዴት እንደማረግ የምታውቀው ነው። የሶሻል ሚዲያ እና በለዋለ የወጣቶችን ነገር እጅግ አድርጌ የማደንቀው ስራውን እጅግ የሚደነቅ ሰው መልካም ሰው በዚህ ጉዳይ የሚሰራው ስራ ብዙ ጊዜ ሳወራ ገቡና ፔጅ ላይ

በኢትዮጵያ ታሪክ በጣም የሚገርም ስራ ይሰራ። በጣም የሚገርም ስራ እየሰራ ደውሎ አስተዋውቆኛል። ማዘር ጊሁላ መርቀውኛል። እኔ እኮ ሰይጣን ተጫውቶብኛል። በፈጣን የሚገርም ማዘር ጊሆ ራሱ እግዚአብሔር ምስክሬ ደውሎ አስተዋውቆኝ ማዘሩላ ተባረክ፣ የኔ ልጅ እግዚአብሔር ይጠብቅ፣ ምናምን ብላ ማዘሩላ መርቃኛለች። አሁንም እንደምትል አላቅም እንጂ የዛ የእሱ የዮኒ ማዘር ራሱ መርቀውኛል።

ሙሴን ታውቃለህ? በጣም ቅድም እንዳነበብኩላችሁ ያጉረመርሙበታልና፣ ያጉረመርሙበታል በተከታታይ ለአንድ ወር ሙሴን ታዘውት አያውቁም። ባይዘው የእስራኤላዊ ከዛ ሲሞት ምን እንደሚል ታውቃለህ መጽሐፍ ሙሴን ሞተ አይደል እና የእስራኤልም ልጆች ያለማቋረጥ ሰላሳ ቀን ያለቀሱበት ነው። ሰላሳ ቀን ያለማቋረጥ ያልታዘዙት ሰዎች ሲሞት ግን ሰላሳ ቀን ያለ ማቋረጥ አለቀሱለት። ብዙ ጊዜ እኛም ጋር እንደዚህ ነው። ይሁን ያላረግንለት ነገር ልክ ዘወር ሲል እንደ አበባ እኮ ሰት የማያቅህ ሰው ነው የሞትክ ቀን እንደዚህ ተሸክሞ ይመጣል። ብራዘር፣ እኔ ዮኒ ከነ ስህተቱ ነው። ከሰዎች ስህተት አለበት ካሉ እኔ የለበትም አይደለም ምላችሁ። ዮኒ ስህተት የለበትም አይደለም። እኔ ክርክር ይምክራል። አዎ ከነ ስህተት ወደዋሉ ግን የሚገርም ስራ እየሰራ ሌላ ቦታ ምን አስወሰደኝ በእኔ ትልቅ ተጽዕኖ አድርጓል። ወጣቶች ላይ እየሰራ ሌላው ይቀር በወጣቶች ላይ እየሰራው ዮኒ ማንም አልሰራውም በኢትዮጵያ ታሪክ፣ ኖቦዲ ወጣቶችን ወደ መልካም ነገር ለማምጣት እሱን ያህል የሰራ ሰው ኢትዮጵያ ላይ ታመጣ አንድ ሰው አታመጣም። የትኛው እስልምናን የሰራው ኦርቶዶክስ የሰራው የትኛው ዩዶን ፋይን ኖበል አንድ ሰው አልሰራም። እና እግዚአብሔር እግዚአብሔር ይባርከው፣ በእውነት ነው የምለው ብዙዎቹን መድረክ ላይ በራሴ ጊዜ ይቅርታ ጠየቀ፣ ጌታን ያስጠየቀ ሰው አለ ሰው። እኔ ጓ ማለት እወዳለሁ፣ በጣም ደስ ይለኛል። ጓ በጣም አስቀያሚ ባህሪ ነው፣ ግን ኮርቼ የማወራበት ነገር አይደለም። ግን በዛ ጊዜ ነበርኩም፣ በቃ ጌታ እስኪያገኘኝ ድረስ በጓ ነኝ። ጌታ እስኪያገኘኝ በጓ ነኝ። በቃ አሁን ግን ይህ ይቅርታ ልብ ለሰዎች ላይ ምንም አይነት ቂም አልይዝም ያዝ ብትለኝ ከፍለኝ። ድሮም ቂም አልወድም። አሁን ግን ግንመዳን ምልክት ነው። እግዚአብሔር ክብሩን ይውሰድ። በመጨረሻ የምትለው ካለ ዜዶ የሚገርም የሚገርም ነገር ልቤ ውስጥ የሚቀር ነገር ነው የተናገርከውና እጅግ ተደስቻለሁ። እና ቤት ነው ይሄ በነገራችን ላይ ቆይ ቆይ ቆይ ሹመትም አለኝ እዚህ፣ ቤት የሞዴሬተር ሹመት የምሰጣቸው በክርስቶስ የተባለ ሆነ

እኔ ጴንቴ ጠልቶኛል። ያቅ የሚገርም ግራ የሚገባኝ እሱ የለም አቤል አቡና ብቻ ነች አንዳንዴ መልስ የምሰጠኝ የነበረው ዚዚ ኖ ቦ ግን ብዝም አለ አይመልስልኝም። አንድ ጴንቴ አይመልስልኝም። የሙስሊሙ ጊዜ አላየም እንዴ መንዙማ ሁላ ተሰርቶብኛል። ትቀልዳለ ራፕ አልቀረ ችክችክ አልቀረ። በመንዙማ በዚህ ብዙ ራፖች እየተሰሩብኝ ነው ያለ ነው። ሃይማኖተኛ ሊያጠፋ ነው የሚፈልገው። ሃይማኖተኛ እንድትድን አይፈልግም። ሃይማኖተኛ እንድትድን አይፈልግም። አንተ እንድጠፋ ነው የሚፈልገው። አንድ ቀን ፕሮቴስታንት ግን በእኔ ላይ ምንም አይነት ነገር የለም ደስተኛ ነኝ። ስለዚህ ም እና ማሜ በደንብ በቀጠሮ ልክ እንደዜዶ ስለማከብራችሁ የራሳችሁን ጊዜ ነው የምሰጠው። ማሻማት አልፈልግም። የራሳችሁን ጊዜ ሰጥቼ ራሳችሁን እንድትሉ ነው የምፈልገውና በጣም ተደስቼ ባለሁ መጨረሻ የምትለው ስ ነገር ምን አለ ነው። እኔ ፊት ይህን ነገር እንድታወራ ነገር ሌላ ጊዜ አለን እን ብዙ አልነግራቸውም። ሰርፕራይዝ ነው ማብራት የስራው ባህሪ ሰርፕራይዝ ነው። ሌላ ጊዜ በደንብ አርገ በተለይ በተለይ ሰው የሚድንበት ትምህርት ነው መማር ያለበት፣ የምልጃ ትምህርት ብዙ ሰው ኮንፊውዝድ የሆነበት ትምህርት ነው። በጉልበት ገብቷል አሁን ገብቷል፣ ዜዶዬ በጉልበት ገብቷል። ማማለድ የሰው ማማለድ በጉልበት የገባበት እምነት አለ የነበርኩበት እምነት በጉልበት ያማልዳል ብሎ ጋር አስገብቶላል። በጉልበት ነው መጽሐፍ ቅዱሳዊ አይደለም። በጉልበት ገብተዋል የተለያዩ የውጭም የሀገር ውስጥም የተለያዩ በህይወት የሌሉ ሰዎች ያማልዳሉ ተብሎ በጉልበት ገብተዋል። ስለዚህ አብዛኛው በክርስትና ያላችሁ ጌታን የምታመልኩ ባይብልን የምታስተምሩ ሰዎች የምልጃውን ስራ በደንብ ስሩበት። ትልቁ ኪሱ ነው የምልጃው ስራው ላይ በደንብ አድርጋችሁ ከኢየሱስ ውጭ ማንም እንዳልነበረ ያንን ነው ብዙ ጊዜ መማር መስራት ያለ ለምን ለዘመናት ሰርተውታል? ደምድመውታል፣ ሰርተው ደምድመውታል። በቃ እና ያቺ ቀስ እያልክ ነው የምልጃውን ስራ ደጋግመት ስትናገር፣ የሐሰተኛውን ትምህርት ስታወጣው፣ መጽሐፍ ቅዱስ ባለው በጥቅሶቹ በመጽሐፍ ቅዱሳዊ ነገር ስትቀጠቅጠው፣ ገስቧ ሰው ብሬክ ወይ መኔት ይላል። እንትና እንደዚህ ይለኛል፣ እንትና ያድነኛል እያልኩ ስዘክሩ የነበረ የእንትና እንትን ያድነኛል፣ ጺሙ ያድነኛል፣ ምኑ ያድነኛል እያልክ የነበር ከንፋወጣ እያለ ስትሰከስ የነበረው እያለ መጠየቅ ይጀምራል። አምጣ ከመጽሐፍ ቅዱስ አምጣ ትባላል። ሰባቴ ሞቶ ተነስቷል የቱ ጋር ጻፍክልኝ? ጌታ እንኳን አንዴ ነው ሞቶ የተነሳው እያለ መጠየቅ ይጀምራል። ገባ የምልጃው ላይ ሞር ፕሮቴስታንት ወንድምናቶቼ በጌታ የሆናችሁ በሙሉ ያንን ስትሰሩበት ይሄ ነገር ያከትማል። ስለ ሌላው አትጨነቅ። ሌላው ቀላል። የምልጃው ስራ ላይ ግን የክርስቶስ ስራ እንደሆነ፣ ፈራጁም አማላጁም፣ አስታራቂውም፣ ጠበቃውም፣ የይሁዳ አንበሳውም እሱ እንደሆነ እያመጣ ከመጽሐፍ ቅዱስ መረግ መረግ ስታረገዋል፣ ነገሮች በሙሉ ዜሮ ይተባሉ። ስለዚህ የምልጃ ላይ በጣም አድርጋችሁ እሷ ላይ ብቻ ፎከስ አድርገ፣ ይሄ ስንት የተረት መጽሐፎች በሙሉ ይቆማል። ይቆማል ይቆማል እውነቴን ነው ምል ይቆማል። ይህ መጥቆሪያ የሚባል ጥንቆላ ያለበት ነገር ይቆማል። መጥቆሪያ ተብሎ ባለጭራ ጋር እንቱላ ቤተክርስቲያን ተሰርቶለታል። እሱ ይፈርሳል። ስሙ ይቀየራል። ለመንተጣበት መጥቆሯ የሚባለው ጋኔ ስ ይቀራል። ለምን መጽሐፍ ቅዱሳዊ ስላልሆነ አጭበርብረው የከተቱበት ስለሆነ ሙሉ ይፈርሳል። የሰው ልጅ የተባለ አንድ ጻድቅ የሚባል ክርስቶስ ብቻ ነው። እጅግ እጅግ እጅግ አድርጌ የማመሰግናችሁ የምወዳችሁ ማናችሁም በእኔ ላይ ምንም አይነት ቪዲዮ በምሰሩ ሰዎች በእግዚአብሔር ፍቅር ወዳችኋለሁ። ሌላ በእኔ አካውንት ላይ ይሄን የሰራሁትን ነገ ወይ ከሰዓት ገብቶ ላይቭ እያደረገ ገንዘባችሁን ሊበላ የመጣ ሰው አለ እና እሱን እሱን ያዙልኝ። ምንድን ነው የምታደርጉት? እሱን በደንብ አድርጋችሁ አስተውሉ። እኔ ምንም ነገር ጠይቄ አላቅም። የምጠይቅም ፎሎ እንኳን አልጠይቅም። አደራ በጊፍት ባርኩኝ እያለ የሚመጣ ሰው ስላለ ጥንቃቄ አድርጎ እንዳታደርጉ። ለማንኛውም ሌላ አካውንት የለኝም። ይሄ የአምልኮ የማመልክበት አካውንቴ ነው። በፍቅር የምነግራችሁ ምንድን ነው በፍቅር የምነግራችሁ ከአምልኮ ውጪ እዚህ ቤት ስለማታገኙ አምልኮ የሚደብራችሁ ሰዎች በደስታ ውልቅ ማለት ትችላላችሁ። ፎሎ ማንሳት ምናም መብታችሁ የተከበረ ነው። ከጌታ ኢየሱስ ክብር ውጭ የሚሰበክ ፔጅ ስለማይሆን፣ ከዚህ በኋላ የጌታን ፍቅር ሙሉ የሚሰበክበት። አስራ አምስት ዓመት የዲያብሎስን ሥራ ሰርቸዋለሁ፣ ግጥም አድርጌ። ጥሩም መጥፎም ተሰርቷል። አብዛኛው ግን መጥፎ ስራ ተሰርቶበታል። ዘር ተሰድቦበታል። ምን ተሰድቆ፣ ግለሰብ ተሰድቦበታል። የተወሰኑ ሰዎች ተረድተውበታል። አብዛኛው ግን ደባሪ ስራ ተሰርቷል። አሁን የምሰራበት በጌታ ነው። የጌታን ጉዳይ የኢየሱስን፣ ለእኔ ያዳነኝን ስለ አዳኘኝ ስለሚሰበክ የሚደብራችሁ የአራዳ ልጆች ካላችሁ ውልቅ። ምክንያቱም የሚደብረን ሰው ብሎ ካደርገው የኔ ደባሪ ሰው ነ በቃ አልመቼም ብሎ ካድርገኝ ውልቅ በል፣ አትጨቃጭቅ፣ አትሰዳደብ ከኔ ጋር ምክንያቱም አልጠቅመህም። አንተን ልጠቀም ሳይሆን በጌት ጌታ ሊጠቀምብኝ የመጣው ሰው ሆኝ ያለው ጌታ ሊጠቀምብኝ፣ ጌታ ሊጠቀምብኝ መጥቷል። በቃ ምን ይደረግ? ያ ተሳዳቢ ዮኒ ማኛ ላስላስ የሚያደርግ ምናምን ሲተው ማመስገን ያለበት እውነተኛ ሰው ብትሆኑ ጌታ ቢገባችሁ እንዴ፣ ዮኒ ማኛ እኮ አይሰድብንም ከእንግዲህ፣ አሳቅንም እኮ ጓይ፣ ልብንም እኮ ወንድማችን፣ ውይ፣ ኧረ እዛው ይቆይ እዛው ይቆይልን ነው መባል ያለበት። እውነተኛ ፍቅር ያለው ሰው ይህንን ነው የሚለው። ይህንን በእኔ መጥፎነት አትደሰቱ፣ በእኔ መዳን እንጂ በእኔ መጥፋት አትደሰቱ። ስለዚህ ቁማር ያስያዛችሁ ሰዎች፣ በእኔ ጉዳይ ቁማር ያስያዛችሁ፣ በእኔ ጉዳይ ይመለሳል የምትሉ የማንን ው የኃጢአትን መንገድ ልመላለስበት ነው የምመጣው የምጠፋበትን የጠፋሁበትን ጉዞ መልሼ ልምጣው ያምራችኋል፤ እሱ ያምራችኋል የጠፋውበትን ከስንት ሰው ያጣላኝን ህይወትን ልመለስበት አማራችሁ? እሷ አማራችኋል። እውነት ነው ያምራችኋል። ዋው! የምትደንቁ ሰዎች ናችሁ፣ በጣም የምትደንቁ የዋ ሰዎች ናችሁ፣ በጣም የምታሳዝኑኝ። ያንን የሲኦል ሕይወቴን የናፈቃችሁ ሰዎች አላችሁ። ቁማር ያሳዛችሁ የእኔ ሲገርም፣ አንተ ወደ ጌታ መጣለሁ። አንቺን ወደ ጌታ አመጣሻለሁ። ተባረኩልኝ። መልካም ጊዜ ሆነ።